እንግዲህ ማርያም አቅፋው ያለው ስዕልና ጌታ ተሰቅሎ ያለው ስዕል በእኛ ዓይን አንድ ነው። በሁለቱም ላይ የምናየው ንጉሥ ዙፋን ላይ ተቀምጦ ነው የምናየው። ልዩነቱ ልዩነቱ እዚህ ጋር አቅፋ እያሳደገችው ነው፣ መስቀል ግን እየደማ እየቆሰለ ያለበት። ከመስቀሉ ይልቅ ስዕለ ማርያም የበለጠ የምንወደው፣ ሁለቱም ላይ ንጉሥ ዙፋን ላይ ተቀምጦ ነው ለኛ የሚታይ። ሁለቱንም የምናየው ነው በአንድ ዓይን ነው። የአንዳንድ ሰዎች በቃ ስዕለ ማርያም ምናምን የማይወዱ የመስቀሉ ብቻ መስቀሉ ላይ ነው ድነቱ አንው ያለው ይላሉ። ኦርቶዶክሳውያን እንደዛ እናምን ድነትን ዓርብ ዕለት ብቻ እናንጠለጥለው ባይወለድ ይሰቀላል። እንደዛ ከሆነ ክርስቶስ የ30 ዓመት ሆኖ መጥቶ ምድር ላይ ልክ አዳም እንደፈጠረው የ30 ዓመት ሆኖ መጥቶ ሶስት ዓመት በደንብ አስተምሮ ተሰቅሎ ሞቶ ተነስቶ አድርጎ ማዳኑን መፈጸም ይችል ነበር። 30 ዓመት ምን ያደርጋል? ህፃን መሆን ምን አስፈለገው? ክርስቶስ እኮ ማስታወስ የማይፈልገው የልጅነት ህይወት የለውም። የእኛ ቤተ ክርስቲያን ልደቱን አታልፈውም። እፎ ተሴሳየ ሐሊበ ከመ ሕፃናት፣ እንዴት እንደ ህፃናቱ ተጠጣ፣ እንዴት ተወለደ፣ እንዴት በበረተኛ ይህን እንዴት እንለፈው?